ጊዜ እንድትሆነ ይፈልጋለሁ። ያቶነ ይትሆናል። የኤንዲን ፍቅር ጥያቄ ተቀብያዋለሁ ማለት ነው። ካሜራማን

አሰላም አሌይኩም ውድና የተከበራችሁ የኤንዲ ሪላክስ ፋሚሊዎች የእኛ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን፣ አልሐምዱሊላ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ የእኛ ቤተሰቦች ሙስሊሞች፣ ክርስቲያኖች፣ ኢትዮጵያውያን፣ ኤርትራውያን በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ፈጣሪ ምኞት ውጥናችሁን አሳክቶት ለሀገራችሁ ያብቃችሁ። በጣም ነው የምንወዳችሁ በጣም ነው የምናከብራችሁ። ስለምታደርጉልን እገዛ ስለምታደርጉልን ትብብር ከጎናችን ስለሆናችሁ ለእናንተኛ ቃል የለንበት። ዛሬ በጣም ለየት ለየት ለየት ባለ ቪዲዮ ነው የመጣ ነው። በጣም እንደምትወዱት ተስፋ አደርጋለሁኝ። እኔና ሰላም ለእናንተ ማጠብቁትን ደስታ ማጠብቁትን ደስታ ልንሰጣችሁ ነው። ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ከሀገር ውጭም ከሀገር ውስጥም ያላችሁ ሰላማችሁ ይብዛልን። ትናንትና የፖስተትኩትን ቪዲዮ ሁላችሁም እንዳያችሁት አልጠራጠርም እና እኔ እንጃ፣ በጣም በጣም በጣም ነው የማመሰግነው። በጣም በጣም በጣም ነው የማመሰግነው። ቤተሰብ አሁንም መቀዝቀዝ የለበትን ወደ አምሳ ሺ መቶ ሺ እያለ እንገሰግሳለን ማለት ነው እና ትላንትና ኤንዲ ነገረኝ ነገር አለ። ሁላችሁም አይታችሁታል። ደንግጬ ነበር በሰዓቱ ምን እንደመልስለት ምናምን ግራ ገብቶኝ ስለነበር ዝም ብዬ ነበር፣ ምንም እየተናገርኩኝ አልነበረም። ደንግጬ ነበረ። እና ጆሲንም አይታችኋል፣ ተናዶብን ምናምን ነው የሄደው። እና ተረጋግቼ አስቤበት ደውዬ ሁሉም ነገር አውርቼሃለሁ። ተመካክረናል፣ ወስነናል። እና ለቤተሰቦቻችን ማሳወቅ ስላለብን ነው ዛሬ የመጣ ነው ማለት ነው። የኢንዲ የፍቅር ጥያቄ ተቀብየዋለሁ ማለት ነው። አዎ ቤተሰብና የኢንዲን የፍቅር ጥያቄ ተቀብያዋለሁ። እንደምታዩት በጣም ደስ ብሎታል እና በዚህ ብቻ ደግሞ አይደለም ያበቃው። እስቲ የቀረውን ነገራቸውስ። የቀረውን መሰላችሁ፣ ጊዜ ማጥፋት አልፈለግንም። ሁሉንም ነገር ምናምን ነገር እዚህ ከደረስን በኋላ የፍቅር ግንኙነት ማለት በቃ ትዳር ሲሆኑ ደስ የሚለው ምናምን አለን ያለውን ነገር ተማከርን፣ ከቤተሰቦቻችን ጋር አወራን። በቃ ከዚህ ከእንትን በኋላ ከበዓል በኋላ ልንጋባ ነው። እና ዛሬ ቬሎ ልንመርጥ ነው። ቬሎ ልንመርጥ ነው። ቬሎ ውስጥ ምን አይነት ሰው ትመስላለች እስኪ አብረን እናያለን። እኔ በቃ ደስታግበጣ አስበዋል። እነዚህ ህልሜ ነበር። ድረችን ትምለሽ ነው በጣም በጣም በቃለኛ፣ ይሄ ልዩ ቀን ነው። ከጎናችን ስለሆናችሁ ከልብ አመሰግናለሁ። አዎ፣ ደውዬለታለሁ። ጆሲ እየመጣ ነው፣ ምክንያቱም የእኔ ሚዜ ከጆሲ በቀር ማንም ሊሆን አይችልም። ማንም የለም። ስለዚህ ሚዜው እየመጣ ነው። አርፋ ግን ከሆነ እንቀይረዋለን። መቀር አለበት፣ የሚያረብድ ከሆነ እንቀይረዋለን። ብያላችሁበት

እንግዲህ ቤተሰቦች ያው ሰላምዬ ውስጥ ገብታ ቬሎ እየመረጠች ነው። ጆሲ እንዳይጉጅለት ያለንበትን እነግረዋለሁኝ እስካሁን ድረስ ይደርስ

ቬሮ ተደርጎ ሌላ ምን ይኖራል? ምር ገና ቀኑ ሙሉ ለብሸዋ እንዴ? በቀርቡ ሳት ለሌላ ዘብሳለሁ እንጂ ተጣ ፕሮግራማችንን ጨርሰ ያቀረብኩላትን የፍቅር ጥያቄ ተቀብላኛለች፣ እና ሁሉም ነገር አወራንበት ምናምን ከቤተሰብ ጋር ተማከረንና ጊዜ ማጥፋት አያስፈልግም። እውነተኛ ነገሮች እንከን አይጠፋቸውም ብለን አስበን ሰይጣን መሀላችን ሳይገባ በቃ ቶሎ እንግ ደሞ ምናምን ነገር አለን እና አንተ ደግሞ ሚዜ ነግ

ማለት ምን ማሰብ ነው ጆሲ ያልተዋጠል፣ እንደዚህ ማሰብ እራሱ ደስ አይልም። የምር ነው አንደኛ ሃይማኖታችሁ። እስኪ ምን እንዴት ልታደርጉት ነው? አንተ በይ፣ ላውራበት አንድ ጊዜ ይቅርታ። አንተ ሙስሊም እና እሷ ኦርቶዶክስ ነች።

አስራ ስሜቶ ይሆና ሊሆን ይችላል። ቤተሰብ አለቤተሰብ አማክረም ፈቅዶልን እኮ ነው። በዚህ ቅጽበት ማንም እንደማታማክሩ እርግጠኛ ነኝ። ገባ እኔ ግን ከአንድ ቀን ውጭ ለአንድ ቀን ደግሞ ኖርማል ነገር ነው። ማንም ሰው ነገር አለ አንዴ ይደብረኛል። ግን ማይሆን ነገር አይሆንም። ምልሉ ማይሆን ነገር ይሆናል ብዬ ልፈቅድላቸው አልችልም። ምንድነው ማይሆነው? ምን እንደ እንትን እንዳለ ብቻ። ለማንኛውም ግን እኔ አሁን ከአንተ ሌላ ቆይ፣ ሚዜ የሚሆን ሰው የለም፣ እና ሚዜ ልትሆነ ይፈልጋለሁ። አትሆንም። ትሆናለህ

አሁን በቃ እሺ፣ ሚዜ ማትሆንልን ከሆነ ሌላ ሰው ልጥራ። ሌላ ሲሆን ደውል። ግን አንተ እንዴት ዋሸኝ? ብቻ እንደት ነው እኔ ወንድም ሚዜ የእኔ ደስታ የአንተ ደስታ ሳይሆን አላስደስተኛልም። መዋሸት በምንም ምን ነገር ነገር በኋላ ምንም የተደበቀ ነገር የለም። በሰዓቱ የዛን ሰዓት እኔ ነበርኩኝ አፈቅርሻለሁ፣ ስላት እሷ ለአፍቅራት አላፍቅራት ምን ልሆን አልሆን የምታውቀው ነገር የለም። በሰዓት ውስጥ ጠይቃት ጊዜ ያሳየችው ሪያክሽን አይተሃል። ደንግጣ ነበረ። ምንም ስለምንም ነገር አታቅም። ከዛ በኋላ አወራንበት። አዋሪፍ ልጅ ነህ ምናምን፣ በቃ እንጋባ ምናምን አለችኝ። እሺ አልኳት።

ጓደኛ ከሆንክ በቃ ደስታሁን በቃ የእኔ ደስታ ሆኖ እያደረግ ነው። የደስታዬ ተካፋይ መሆን የምትችል ከሆነ አሁን ሚዜነቱን ተቀበልና የሚዜ ልብስ ምረጥ። በሌላ ነገር ሌላ ሀሳብን ኦርቶዶክስ እና ሙስሊም መቼም አይሆን ገብታ ፍቅርና ነገር ቀዝቀዝ ቢል ፈጣሪን ሃይማኖትን ብዙ ነገሮች መሰናክ ይሆንባቸዋል ከዛ ከዛ አንግል ነው እኔ አንጀል ችግር የለውም ደስታችን ነው ምናችን ነው ካላችሁ እኔ የሰው ደስታ ያስደስተኛል ችግር የለውም ምታረግ እናንተ ምትሉኝ ማድረግ እችላለሁ በእናንተ በቃ በቃ በቃ እንደዚያ የምታደርግ ከሆነ እሱን አድርግልንና በሌላ ጊዜ እናወራለን አንድ ነገር ልንገርህ እኔ እንኳን ያንተ የጓደኛ ደስታ ቀርቶ የማንኛውም ሰው ደስታ ማየት ነው የሚፈልገው። ስለዚህ አንተ ያስደስተኛል ብለህ እስካሰብክ ድረስ ሚዜው ያላቅም፣ ለአንተ ግን እሆናለሁ። አምጣ አልበስል ችግር የለውም እሱን ነው የሚፈልገው። ሙሽራይ፣ ቆይኛው እንደዚህ እንደዚህ አርገው ቆይ

ጓደኛ ጓደኛ በጣም ከልብ ጓደኛ ኮንክ ችግር የለውም ማለት እሱም ታውኔ ኦዲያንስን የጠየኩት እኮ ካሜራማን እንዲህ ስንታይ ግን ምን ምንድነው ምን መስለው ምን ምንድነው ምን መስለው ግን ንገረን። እንደዚህ ነው በቃ በብድር ምናምን ነገር ሰርግ ሰርጉ ጊዜ እንዲህ ትጨናነቃላችሁ አሁን ምናምን እና አዳራሻችሁ ሳይሆን አዳራሻችን በል ጆሲ፣ እራስን አታግልል። ለምንድን ነው የኛ ብቻ አንድ ሆነ እያስመሰልክ ያለሁት የኛማናሆነ ለትላንትና አፈቅራታለሁኝ ብዬ በአንተ ፊት የተናገርኩት ነገር እውነት አይደለም፣ ውሸት ነው። ሰላምም አታውቅም ይህን ነገር፣ ሰላምም አታውቅም ነገር ግን ሰላምን ባፈቅራት ቀድመ ማወቅ ያለብህ አንተ ነህ። ትላንትናም የደበረክ ለዛ እንጂ ለሌላ ነገር እንዳልሆነ አውቃለሁ። ቀድሜ ማወቅ አለብኝ ለምን ተዋሸኛለህ፣ ለምን ታስመስላለህ የሚለው ነገር ሊያስደብርክ እንደሚችል አውቃለሁ። በዛ ነው የተደበርከውም፣ ዛሬም ደግሞ የተናደድከው። ማንም ሰው የማንንም ሰው ደስታ ነው የሚፈልገው ጆሲ ማለት ነው። እንዲህ መንገድ ላይ ያየውን ሰው የማያውቀውን ሰው ደስታ ይፈልግ ሰው ነው አደለም። እኔ የእኔ ደስታ ቢሆን ቀርቶ ማለት ነው እና

እንደዚህ ስሜት አያቱን አትናለጅራንካርናአንተ እኮ እኔ ያልኩት ነገር አሁን ትክክል አይደለም። አንተ ልትናደር የምችለው ሰዓት ነግረኝ ስላልነገርኬ ነው እንጂ ደስታችሁ ደስተኝ ነው የእኔ ብቻ ሳይሆን የማንም ሰው መንገደኛም ቢሆን ማለት ነው። ያንን ማንነትን አውቃለሁ። ግን ደግሞ እንደ ሀሳብ ዝም ብለን ግን ግን እንደዚህ አሁን ቢጋቡ አያምሩም ግን ማለት ነው። እስኪ አሁን ለምሳሌ እስኪ እስኪ እስኪ አቀፍ ይ እንደዚህ ማለት ነው። አንተ ወገቧን እዛ ጋር አቅፍ አቅፍ አቅ ወይ ኮ ለአ ልጅ ት ግን እንደ ሀሳብ ዝም ብለው እንደ ሀሳብ እኮ ነው እንደ ሀሳብ ቢጋቡ ቢፋቀሩ ምናምን አሁን ይደብራል። እናንተ ራሱ ዝም ብላችሁ ኮሜንት ላይ ጻፉ፣ እንዲህ ቢጋቡ ኝ ልጆች ልጁ ግን እኔ እንጃ ፕራንክ ነው ነቃበል በቃ አንተ

እና ጀው እንትን ካልክም እኮ እንትን እኮ ነው ማንም አያስድብህም። እንትን ነው ዝም ብለህ ችግር የለውም እና የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ ባበደ ቪዲዮ እናንተ ጋር እስከምንመለስ ነገር ብቻ እኔ ነኝ ያሰብኩት፣ እሱ አይደለችም። ፕራንክ ማለት ደግሞ ሰዎች በማይጠብቁት ሀሳብ ሰዎችን መፈተን ወይ ደግሞ ሰዎችን በማይጠብቁት ሀሳብ ይዘ መምጣት ነው። አሁን ለምሳሌ እኔም በዚህ ሀሳብ አጠብቀኝም። ስለዚህ በማጠብቀኝ ሀሳብ ፕራንክ አደረግኩክ እንደመቻችሁ። ስለዚህ ሁልሽም የሰላምዬ ሀሳብ ግን አደለም። ጠናችሁን ጠብቁ የዛሬ ቪዲዮ ግን ይህንን ይመስል ነበረ። ቀጣይ በአብደ ቪዲዮ እስከምንመለስ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ፣ ይጠበቅልን። እኔና ሰላም ደግሞ ልንጋባ አይደለም? ቬሎ ምናምን ሲያስፈልገን ደግሞ ስፖንሰር ያስፈልገናል። ስፖንሰር ያደረገችንን ቬሎ ምናምን የምትፈልጉ ከሆነ እዚህ ላይ ስልክ ቁጥሯን እናስቀምጥላችኋለን። እንወዳችኋለን፣ እናከብራችኋለን። ቻው በላቸው፣ ቻው በላቸው።